ቮይስ ኦፍ አሜሪካ ተከታዩ የዕለቱ አብይ ርዕስ ዘገባ በፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ውሎ ላይ ያተኩራል። የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ሁለት ጋዜጠኞችን ጨምሮ በአስራ ዘጠኝ የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽህፈት ቤቱ በኩል እንዲያስገቡ ትዕዛዝ ሰጥቶ ለፍርድ ውሳኔው ለታህሳስ 25 ተለዋጅ ቀጠሮ ሰጥቷል። ጽዮን ግርማ በዛሬ ችሎት ተከሳሾቹን ወክለው ችሎት የቆሙትን ጠበቃ አቶ ሰይድ አብደላን አነጋግራለች። በፌዴራል አቃቤ ህግ በሽብርተኝነት ክስ የተመሰረተባቸው ጋዜጠኛ ካሊድ መሐመድና ዳርሰማ ሶሪን ጨምሮ 19 ተከሳሾች ናቸው። 19ኛ ወንጀል ችሎት ታህሳስ 12 ቀን 2009 ዓ ም በዋለው ችሎት ለዛሬ ቀጠሮ ሰጥቶ የነበረው አቃቤ ህግ ያቀረበውን ማስረጃ መርምሮ ተከሳሾቹ ጥፋተኛ ናቸው ወይም ጥፋተኛ አይደሉም የሚል ውሳኔ ለመስጠት ነበር። ተከሳሾቹ በአቃቤ ህግ የቀረበባቸው ክስ እንደሚያስረዳው በዋና ወንጀል ድርጊት በመካፈልና በአድማ በወንጀል ላይ ስምምነት በማድረግ ከራሳቸው አክራሪነትና አስተምህሮ ውጭ በሀገሪቱ ውስጥ ሌላ እምነት፣ አስተሳሰብና አስተምህሮ መኖር የለበትም በሚል የእምነት ነጻነትን በሚቃረን ሁኔታ ሃይማኖታዊ መንግስት ማቋቋም የሚል ፖለቲካዊ ግብ ይዘው ሲንቀሳቀሱ ተይዘዋል የሚል ነበር። ፍርድ ቤቱ ይህንን ክስ በንባብ ካሰማ በኋላ ተከሳሾቹ ይህንን ዓላማ ይዘውም እነ አቡበከር አህመድ ኤልያስ ክድርና ሌሎች ተከሳሾች ከእስር ለማስፈታት አቅደው መንግስት ኮሚቴዎቻችንን በግፍ ስላሰራቸው ህዝበ ሙስሊሙን ወደ አመፅ አስገብተን የሽብር ተግባር በመፈጸም በመንግስት ላይ ጫና ማሳደር በሚል የመጅሊሱን አመራሮች እንዲቀየሩ ለማድረግ የተለያዩ የቅስቀሳ በራሪ ወረቀቶችን አዘጋጅተው በአዲስ አበባ በጅማና በወልቅጤ ከተሞች በመበተን እንዲሁም የተቃውሞ ሰልፎችን በማዘጋጀት የሽብር ድርጊት መፈጸማቸውን አቃቤ ሕግ ባቀረበው የሰነድ ማስረጃዎች ስላረጋገጠባቸው ጥፋተኛ ናቸው ሲል ፍርድ ቤቱ የጥፋተኝነት ውሳኔ አስተላልፏል። የዛሬውን የችሎት ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሰይድ አብደላን ማምሻውን አነጋግሬያቸው ነበር። ክሱ የተመሰረተባቸው አቡበከር አህመድ መዝገብና ኤልያስ ከድር መዝገብ የተከሰሱትን የሙስሊም ኮሚቴ አባላትን እናስፈታለን ብላችሁ ተንቀሳቅሳችኋል። ይህንን ለማገዝ ወረቀት በትናችኋል በተለያዩ መስጊዶች በተደረጉት ሰልፎች ተካፍላችኋል በሚል በሽብርተኛ ድርጅት ውስጥ መሳተፍ የሚል ወንጀል የተከሰሱበት በዚሁ መሰረት ይኸው ተረጋግጦባችኋል። የአቃቢ ሕግ ምስክር ይሄንን አረጋግጧል። እናንተም የአቃቢ ሕግ ምስክር አይነቱ መከላከል አልፈልግም በማለት ስላላስተባበላችሁ ፍርድ ቤቱ ጥፋተኛ ብሏችኋል ብሎ ነው ዛሬም ከአንደኛ እስከ አስራ ስድስተኛ እና ከአስራ ስምንተኛ እስከ ሀያኛ ያሉ ተከሳሾችን ጥፋተኛ ያላቸው፣ አስራ ሰባተኛ ተከሳሽ ከዚህ በፊት ክሱ ተቋርጦላትና ስለተፈታቸዋል። ለማስታወስ ያህል ተከሳሾቹ አንከላከልም መከላከያ አናቀርብም ያሉት ምክንያት ምንድን ነበር የጠቀሱት? ያው እነሱ አናቀርብም ያሉት ያው ለመከላከያ የሚጠቅሙን የሰነድ ማስረጃዎቻችን በማረሚያ ቤት ውስጥ ተቃጥሎብናል፣ እንዲሁም በፖሊሶችም ተወስዶብናል። በማረሚያ ቤት ውስጥ ያለው ራሱ አያያዝ በጣም አስቸጋሪ ስለሆነ እዚህ ቂሊንጦ ማረሚያ ቤት ለመቆየት መከላከያ ጊዜ ይወስዳል። ያንን ሁኔታ ቂሊንጦ ማረሚያ ቤት ቆይተን የመከላከያውን ሂደት ለመከታተል አንችልም፣ ከፍርድ ቤቱን የምንጠብቀው ነገር አይኖርም። ስለዚህ የመከላከል መብታችን ታልፎ ፍርድ ይሰጠን በማለት ነበር የጠየቁት። ከዚህ በፊት የቀረበባቸው ክስ ከምን ያህል እስከ ምን ያህል የእስር ጊዜ የሚያስቀጣ ነው። የተከሰሱበትም ያው ጥፋተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ ሰባት ንዑስ አንቀጽ አንድ ነው ከአምስት አመት እስከ አስር አመት የሚያስቀጣ ነው። ያው ይሄኛው ማክበጃም ሆነ ማቅለያን ሳይጨምር ነው። መነሻው አምስት አመት ነው። መድረሻው አስር አመት ነው። ይሄ ግን ያው ፍርድ ቤት ላይ ለሚተገበርበት ጊዜ ጠቅላይ ፍርድ ቤት የወጣ ማንዋል አለ። በዛ መሰረት የወንጀሉ አፈጻጸም ከባድ፣ መካከለኛ እንቀላል፣ ተብሎ ከተወሰነ በኋላ ምናልባት ማቅለያው የያዛ ከሆነ ከአምስት አመት በታች የሆነበት ሁኔታም ሊሆን ሊኖር ይችላል ማለት ነው። አሁን የቅጣት ማቅለያ ወይም የቅጣት ማክበጃ አቅርበዋል። ፍርዱ ከመሰጠቱ በፊት ያው በጽሁፍ ከቀጠሮ በፊት እንድናስገባ ነው። ቀጠሮ የተቀጠረው ለታህሳስ ሀያ አምስት ነው። ከዛ በፊት በጽሁፍ እና ማስረጃዎቻችንን ከቀጠሮ በፊት እናስገባለን። አቃቤ ህግ ግን አለኝ የሚለውን ማክበጃ ያስገባል። በዚሁ መሰረት ታህሳስ ሀያ አምስት ፍርድ ቤቱ ይህንን መርምሮ ቅጣቱን ይወስናል። ከነዚህ ተከሳሾች ውስጥ የተወሰኑት ደግሞ ቄሊንጦ ማረሚያ ቤትን በማቃጠል ተከሰዋል። አይደለም ተከሰዋል? ምን ያህሎቹ ናቸው ከዚህ ውስጥ የተከሰሱት? የእሱስ ጉዳይ በምን ደረጃ ላይ ይገኛል? መቼ ነው ቀጠሯቸው? ያው ከዚህ በዚህ መዝገብ ውስጥ ያሉ ሶስት ተከሳሾች ተከሰዋል። ከዚሁ በዚሁ ተመሳሳይ ደግሞ መዝገብ በሌላ መዝገብ የተከሰሱ ሁለት ተከሳሾች አሉ። በአጠቃላይ በሙስሊሙ ጉዳይ አምስት ተከሳሾች ነው በማቃጠል ተጠርጥረው የተከሰሱት። ያው ከዚህ በፊት ክሱ ተሰምቶ ለታህሳስ አስራ አራት ለመጪው አርብ ነው የተቀጠረው። እነሱ ጠበቃ የሚያቆሙ የሚያቆሙና የማያቆሙ ማቆም የማይፈልጉ ወይም መንግስት እንዲያቆምላቸው የሚፈልጉ ተከሳሾች ሰላሳ ስምንት ተከሳሾች ናቸው። ከዚህ ውስጥ ባለፈው ቀጠሮ ሰባት ሰው ብቻ ነው ጠበቃ የቆመለት። እነዚህ ተከሳሾች ባለፈው ለፍርድ ቤቱ ለአስራ ዘጠነኛ ወንጀል ችሎት አቤቱታ እንዳቀረቡ ዘግበን ነበረ። እርሶንም መሰረት አድርገን አቤቱታው አለአግባብ ከፍተኛ ድብደባና የማሰቃየት ተግባር ተፈጽሞብናል የሚለው አቤቱታ እንዳቀረቡ በሱ ላይ ፍርድ ቤቱ ያለው ነገር አለ ዛሬ በዚህ ላይ ያው ከዚህ በፊት በቃል ስለሆነ የቀረበው ፍርድ ቤቱ በጽሁፍ ይቀብልኝ ብሎ በጽሁፍ ገብቷል። ምናልባት ይሄ በጽሁፍ የገባው ላይ በሚቀጥለው ቀጠሮ ቅጣት በሚወስንበት ጊዜ የሚለው ነገር ይኖራል ብለን እንጠብቃለን። በጽሁፍ አስገብተናል። በጣም አመሰግናለሁ። ጊዜ ርስጥልኝ፣ አቶ ሰይድ። እሱንም ደግሞ አመሰግናለሁ። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥል።